ሞታ ምሬ ሰው ያረፍዳል ይላሉ። አንዳንዶቹ እንደዚህ እያሉ ዳውን ከማድረግ ይልቅ የምታረፍድበትን ምክንያት አውቆ መርዳት ይሻላል ብዬ አስተምራለሁ። ሁለተኛው ደግሞ ምንድን ጠይቄ ነበር? ትዝ ይላችሁ እንደሆነ የነበረ ሰው የለም? አዎ ከወንድና ከሴት ማነው አራሚ ማነው ታራሚ ብዬ። ሴት አራሚ ወንድ ታራሚ እንደሆነ ነግራችሁኛል። ልክ ነው። እኔ አሁን ካገባው ሀያ ሁለት ዓመቴ ነው። ይኸው ሀያ ሁለት ዓመት ሙሉ እየታረምኩ አለሁኝ እስካሁን በውዷ ባለቤቴ። የሚገርመው ታርሜ አላቆምኩም፣ ከታረምኩም በኋላ መልሻ አረም አበቅላለሁ እንደገና። እና ትናንትና ተምረናል፣ ሴቶች ማረማቸው ጥሩ ነበር፣ ግን ሲያረሙ ይቆጣሉ። ስለዚህ የሴቶችን የተሳሳተ የማረሚያ መንገድ መልሶ ማረም የሚል ትናንት ተምረናል። ያም ያንቺ ቁጣ የእግዚአብሔርን ቤት አይሰራም፣ ያንቺን ቤት ያፈርሳል። ስለዚህ በፍቅር ጀንትል በሆነ ስፕሪት አርሚው ብዬ አስተምሬያለሁ። መጽሐፍ ቅዱስ ላይ ልባም ሴት ለባሏ ዘውድ ናት ይልና አሳፋሪዋ ሴት ግን ባጥንቱ ውስጥ እንደ ቅንቅን ናት ይላል። በጣም ነው የሚገርመኝ። እኔ ስለ ቅንቅን አውቃለሁ በጣም ይሄ ቅንቅን የዶሮ በሽታ ነው። ምን ላባ ውስጥ ያለ የማይገኝ ቅንቅን እና በጣም ነገር በአጥንቱ ውስጥ እንደ ቅንቅን ናት ማለት የሰውየውን ቦልማሮው መቅኒውን ታደርቃለች ማለት ነው። በቃ በጣም ቦልማሮ ከደረቀ ደግሞ መቅኒ ከደረቀ ደግሞ ሕክምናው ከፍተኛ ወጪ ነው፣ ብዙ ወጪ ነው የሚወጣው። ስለዚህም ይሻላል ቅንቅን ከመሆን ቅን ሁኝ ብዬ አስተካክያለሁ። ለባልሽ ቅን ቅን ከምትኝ፣ ቅን መሆን በጣም መልካም። በነገራችን ላይ እኔ ሳስተምር ሰዎች የሚስቁት እኔ ለማሳቅ ተናግሬ ሳይሆን ኑሯቸው እያሳቃቸው ነው። ታንኪዩ ታንኪዩ። አንድም እዚህ የማሳቅ ነገር ጽፌ የተዘጋጀ መጣው የለም። እኔ ዝም ብዬ መንፈስ ቅዱስ የመራኝን ነው የማስተምረው። አስራ ስምንት ዓመት ደግሞ እግዚአብሔር በዚህ አሰልጥኖኛል። ስሙ የተባረከ ይሁን። የሰውን ችግር ወደ ቃሉ አምጥቼ ሶሉሽን እየሰጠው ነው ማስተምረው። ስለዚህ ሁሉም ሰው ቤቱን ያመጣል፣ እግዚአብሔር ይበረብራል። በመንፈስ ቅዱስ እያንዳንዱን ቤቱን ቤቱን ይበረብራል። ለዚህ ነው ሰዎች የሚስቁት። ብዙ ቦታ ጥያቄ ካለው ህዝቡ ይጠይቅ ይላሉ። እድል ሲሰጥ አይጠይቅም። ለምን? ኦልሬዲ ጥያቄው በትምህርቱ ውስጥ ተመልሷል። ከየት ያምጣው? ከዚህ በኋላ ትልቅ ጥያቄ ይዞ ነው የሚሄደው። ይሄንን በሕይወቴ ላይ ማድረግ ይችላለሁ ወይ ብሎ እሱ ነው ጥያቄውን ወደ እናንተ ነው የምመልሰው። እና ስለዚህ በመስማማትና በመስማት መኖር። ዛሬም ሶስተኛ ልጠይቅ ከሴቶችና ከወንዶች ብዙ የሚያወሩት ማናቸው? የሚል ማነው የሚያወራው ብዙ? ከወንድና ከሴት ከባልና ከሚስት ብዙ የሚያወራው ማን ነው? አዎ ሴቶች ናቸው። ወንድ ከሀያ እስከ ሀያ አምስት ሺህ በቀን ያወራል ይባላል። እስከ 25 ሴት የዚህ ደብል ነው የምታወራው፣ ከ እስከ 45 እንዲያውም እግዚአብሔር ሲረዳ አንድ ሺሁን ሁለት ሺሁን ሶስት ሺሁን በመስሪያ ቤት አውርታ ቀንሳ አርባ ሁለት ሺህ አንተን ነው የሚጠብቀው ቤት ውስጥ። ስለዚህ የቦስተን ባሎች ለአርባ ሁለት ሺህ በጊዜ ግቡ፣ እሱን ለመስማት በጊዜ ግቡ። አርባ ሁለት ሺህ አርባ አምስት ሺህ ትናገራለች። አንዳንድ ወንድ እንደዚህ ይላል፣ ወደ ዋናው ጉዳይ ግቢልኝ ይላል። የእኔ ወንድም አርባ ሁለት ሺ እስከሚያልቅ መስማት አለብህ። ጠቅላላ ዋና ነው፣ ለሷ ጠቅላላ ዋና ነው። ዝም ብለ አርባ ሁለት ሺ እስከሚያልቅ ጌታ ጸጋውን አብዛልኝ ብለ መስማት ነው ያለብህ። ሲሪየስሊ ዋና ሴቶች ዋና ዋናውን ነገር መሀል ላይ ሳንዱች አድርገው ነው የሚያመጡት። ስለዚህ ከአስከፐ ካልሰማ ያመልጠሃል ማለት ነው፣ ያመልጠሃል። ስለ ዝም ብለህ መስማት ነው። እኔ ሚስቴ ስታወራ አይን አይኗን ምንም ነገር ዲቫይስ በሙሉ ኖ ዲቫይስ፣ ኖ ቲቪ፣ ኖ ቡክስ፣ ሁሉን ነገር አቁሜ አይን አይኗን እያየው ነው የምሰማው። አንደኛ አንቺ የምታወሪው ለእኔ ኢትስ ቫሊዩብል፣ ዋጋ አለው ማለት ነው እውነት ለመናገር እኮ አብዛኛው የምታወራው ዋጋ የለውም እኮ ቻፍ ነገር እኮ ነው፣ አብዛኛው የምታወራው ግን እዚያ ውስጥ ትንሽ ትንሽ ነገር ዋና ዋና ነገር አገኛለሁ። ሁለተኛ ደግሞ እሷን አስተነፍሳታለሁ። እኔ ስሰማ ትተነፍሳለች፣ ለማትናንገራለች። ሌላ በቀኝ በኩል ያለው ላቲኖ ነው፣ በዚህ በኩል ያለው ሌላ ጥቁር ነው። የታለ ጎረቤት? ለማ ታውራ እነማዬ? የሉ፣ እህቶቿ፣ አክስቶቿ፣ አጎታ፣ አክስት የለ። ለማ ታውራ። እኛ እኮ አገር ቤት ራሱ እኛ አበሾ ይችላሉ። እስትራስ የሚባል በሽታ ማናቀው? በየመንገዱ እየጣል ነው ነው። ዝም ብለን ሰው አቁመ፣ ሰው አቁመ ታወራለኩ እሱም ቻርጅ ሳያደርግ ሰምቶ ሰምቶ መድሃኒ አለም ከአንተ ጋር ይሁን ብሎ ይሸኛል። እዚህ ማን ይሰማል? እዚህ አንዱን አቆማለሁ ብትል ወዲያው ናይናንዋን ተደውሎ አለቀልህ። ቡና ተፈልቶ እስከ ሶስተኛ ድረስ ወሬ ይወራል። አንድ ድርጅት ገጠር ውስጥ እንትን ውሃ አስቆፈረላቸው ለአካባቢው። ገጠር ውስጥ ውሃ አስቆፈረ ውሃ ያስቆፈረው እዚያው በራቸው ጋር ሩቅ እዚያው እዛ ታች እዛው ወንዙ ታች ሄደው ያንን ይህን ሁሉ እንደው አንድ ሰላሳ ደቂቃ አንድ ሰዓት ሁሉ ሄደው ከሚቀዱ በግራቸው እዚሁ በራቸው ላይ ብሎ አስቆፈረላቸው። ከዛ ሴቶቹ እዚያ መቅዳት ተዉ። ከዚያ መቅዳት እምቢ አሉ። እዚያው ነው የምንቀደዋ። ለምን? ለካ ወሬ የሚያወሩት እዚያ ሲሄዱ ነው። ከጓደኛዋ ጋር ተነፍሳል እዚህ ምንም ወሬ የለም። እዚሁ ቀዱ። ሰውየውም እዚህ አለ። ስለዚህ ሲጠና ማህበራዊ ይሄ ዲስከሽን የሚያደርጉበት እሱ ሆኖ ተገኝ። ስለዚህ ያንኛውን ምንጩን እንደገና ቆንጆ አርጎ ቆፍሮ እዛው ከአንድ ሰዓት ሄደው አውርተው እዛው ቀርተው እንዲመጡ አደረገ ይባላል። ድርጅቱ ስለዚህም ይሄ ሲወራ ጥሩ ነው። ስለዚህ መስማት አለብህ። ሌላው ሰውማ ስም ነው የሚያወጣላት፣ አይሰማትም። ወረኛ፣ ለፍላፊ ብሎ ስም ነው የሚያወጣላት። ስለዚህ መስማት አለብን። እያንዳንዱን መስማት እና ይሄ በሳይንስ ተረጋግጦ በሚዲያ በተለቀቀ ጊዜ እዚ አሜሪካን ሀገር ባልየው ወደ ቤት ሄዶ ሀኒ በሰርፕራይዝ ዛሬ የሰማሁትን ልንገርሽ ለካ ገባኝ አለ። ለካ ብዙ የምታወሪው፣ ለካ በሳይንስ ተረጋገጠ። ከወንድና ከሴት ብዙ የሚያወራ ማን እንደው ታውቂ ያለሽ ማን ነው? አንቺ ነሽ ብዙ የምታወሪው አለ። ከዛ ጥሩ ነው እውነት ነው አለች። ከዛ ዝም ዞ የሆነ የሆነ አወራችና ትንሽ ቆይቶ ምን አልሽ አላት። አየ ስለማሰሙን እኮ ነው ብዙ የምናወራ አለች። የምንደጋግመው ስለማሰሙ ነው። ስለዚህ መስማት ጥሩ ነው። መስማት ብቻ አይደለም መስማማትም ደሞ ጥሩ ነው። አርባ ሁለት ሺህ ያህል ታወራለች። እኔ አንድ ነገር ልናገር። ስለ አቧራ፣ አቧራ ማለት የቤቱን አቧራ የሚያራግፍ ነው፣ በሚስቱም የሚደገፍ ነው። አቧራ ማለት በሚስቱም የማይደገፍ የቤቱን አቧራ የማያራግፍ ከሆነ አቧራ ለማለት አስቸጋሪ ነው። በእርግጥ እግዚአብሔር ሹሞታል። አይ ነው። ግን አቧራ ስማ፣ ባል ከሆንክ አንተ የባልነት ኃላፊነቱን መወጣት አለብህ። ባልነትህን ሚስትህ መቀበል አለባት። ለምሳሌ ዮሐንስ ወንጌል ምዕራፍ አራት ላይ ጌታ ኢየሱስ ያችን ሴት ልጅና ባልሽን ጠርተሽ ነይ ሲላት ባል የለኝም ማለች። ሰውዬ እኮ ባል ነይ ብሎ ተቀምጧል። ለካ እሱ አልተቀበለችውም። ብዙ ሴቶች ሳይቀበሏቸው ባል ነይ ብሎ የተቀመጠዋል። ዝም ብለው ክሌም አርገው ክሌም አርገው ባል ነኝ እሷ አብረዋት ይሄድ ከሱ ጋር ባልሽ ደና ነው እሱ ምንም አይልም ትላለች ክሌም አርጌ ዝም ብለህ ተቀምጣ የሆነ ስራ አለው አባዋራነት ባልነት ስራ አለው ስማ አንተ የልልታ ምክንያት ነው መሆን ያለብህ ለቤቱ የሪታ ምክንያት መሆን የለብህም የሆነ ደስታ ፈጣሪ ነው መሆን ያለብህ እንጂ የቤቱን ደስታ አስፈንጣሪ መሆን የለብህም በፍፁም የሆነ ደስታ ፈጣሪ ነው መሆን ያለብህ በቃ ሚስት ወደ ቤት ስትመጣ መጣልኝ ነው ማለት ያለባት መጣብኝ የምትል ከሆነ በቃ ያንተ አባዋራነት ጥያቄ ውስጥ ገብቷል? መጣልኝ አባዬ፣ መጣልን ማለት ልጆች፣ አባዬ መጣልን ያስጠናናል፣ ተረት ይነግረናል፣ ጸጉራችን እያሻሼ ያስተምረናል ነው ማለት ያለባቸው እንጂ አባዬ መጣብሽ እያንዳንድሽ ጥግ ያዥ የሚሉ ከሆነ አባዋራነት ጥያቄ ውስጥ ገብቷል። እና ደስታ ፈጣሪ ነው መሆን ያለብን። ትዳርን መፍጠር ያስፈልጋል ማለት ምንድነው ይሄ፣ ማሳምር፣ መኮትኮት ያስፈልጋል አንደኛ ቆሮንቶስ ምዕራፍ 14 የሚላት ፍቅርን ተከታተሏት ይላል። ለምን ታመልጣለች? አየ ጠዋት ደህናዋ የኔ ቆንጆ ብልሃት የሸኛት ሚስት የተሰናበትካት ሚስት ማታ ስትመጣ ፊቷ የክረምት ሰማይ መስሉ ሊጠብቅ ይችላል። ያን ጊዜ ምን ሁና ነው ብለህ ፍቅርን መጠብ መከታተል አለብህ። መፍትሄ ማግኘት አለብህ። ፍቅርን ተከታተሏት ይላል። እና ደስታ ፈጣሪ ነው መሆን ያለበት። ብዙ ባሎችን ጠይቀያለሁ፣ ለመሆኑ ለሚስት ግጥም ትገጥማለህ ወይ ብዬ ጠይቄያለሁ። እንኳ እንደዚህ አድርጊያ ጭንቅላቴ ላይ ትውጣብኝ ይላሉ አንዳንዶቹ። እና የሚገርመው ጭንቅላት ላይ ከወጣች እኮ ሰንብታለች ይላሉ። ትናንት ትናንድ አስተማርኩ፣ ሚስት ሚስት ለባሏ ዘውድ ናት ይላል። ዘውድ የት ነው የሚቀመጠው? ጭንቅላት ላይ። ሶ ሺዝ ኦልሬዲ ዜር። እና እኔ ግጥም እገጥማለሁ ለሚስቴ ቆንጆ ግጥም፣ አልፎ አልፎ በሆነ በምታረገው ነገር ተነስቼ ለልጆቼ በምታረገው ለኔ በምታደርገው ተነስች፣ ግጥም እኔ ግጥም የመግጠም ስጦታ አለኝ። የመግጠምና የማገጣጣም ስጦታ አለኝ፣ እና አጠቀምበታለሁ። አንድ ቀን የገጠምኩት ግጥም ስለ አትክልት ገጠምኩ። አትክልት ብላ ነው የምትለይ። በቃ አትክልት ጥሩ ነው ለጤንነት፣ እድሜ እንትን እያለ ሲሄድ፣ አትክልት መብላት አለብን። አትክልት ነው እሷ፣ በቃ እኔ ደግሞ ስጋ ነው ስጋ ስጋ ነው እኔ ደግሞ እንትን። እኔ አትክልት፣ ሎጂኩን አውቃለሁ፣ አትክልት ለሰውነት ጥሩ እንደሆነ፣ ኒውትሪሽኑ ጥሩ እንደሆነ ሎጂኩን በትምህርት አውቃለሁ። ግን ለመብላት አፌ ውስጥ ይንከራተታል። ሰሞኑን ለቤዛ ቁርጥ ሲያስቆርጠኝ ነበር እና አመሰግናለሁ በጣም እና ሚስቴ ግን እንዳሰማ እና አትክልት ብላ ነው የምትለው እና አንድ አትክልት አስለመደች ብሮክሊን የምትባል ብሮክሊን ትንሽ ናት አጭር እና እኔ አገር ቤት ባያት ኖሮ አረም ናት ብዬ ነው የማልፋት እንጂ እሷን አልበላም ግን እሷን አስለመደች ብሮክሊን በጣም እወዳለሁ እና በብሮክሊን ላይ ተነስቼ ግጥም ገጠምኩኝ እንደዚህ ብዬ ታናሽ ስጋ እንዳላማረጥኩኝ ነጩን ከጮማው ጋር ጥሬ እንዳልቆረጥኩኝ ይጠቅማል ብላ አትክልት ስላልሽኝ፣ እኔ ለአንቺ ብዬ ትንሽ ዛፍ በላሁኝ ብዬ ገጠምኩ። እና የዛ ቀን ጥርስ ብቻ ሆና የዋለችው በጣም የሳቀች ደስ ብሏት። በስንት ብር ነው ደስታዋን የመለስኩላት? ምንም ብር አልከፈልኩም። ደስታ ፈጣሪ ነው መሆን ያለብህ አንተ። ሞታ ምሬ ሰው ያረፍዳል ይላሉ። አንዳንዶቹ እንደዚህ እያሉ ዳውን ከማድረግ ይልቅ የምታረፍድበትን ምክንያት አውቆ መርዳት ይሻላል ብዬ አስተምራለሁ። ሁለተኛው ደግሞ ምንድን ጠይቄ ነበር? የነበር ትዝ ይላችሁ እንደሆነ የነበረ ሰው የለም? አዎ ከወንድና ከሴት ማነው አራሚ ማነው ታራሚ ብዬ ሴት አራሚ ወንድ ታራሚ እንደሆነ ነገራችሁኛ። ልክ ነው። እኔ አሁን ካገባው ሀያ ሁለት ዓመቴ ነው ው ሀያ ሁለት ዓመት ሙሉ እየታረምኳለሁ እስካሁን በውዷ ባለቤቴ። የሚገርመው ታርሜ አላቆምኩም ከታረምኩም በኋላ መልሻ አረም አበቅላለሁ እንደገና እና ትናንትና ተምረናል ሴቶች ማረማቸው ጥሩ ነበር፣ ግን ሲያርሙ ይቆጣሉ። ስለዚህ የሴቶችን የተሳሳተ የማረሚያ መንገድ መልሶ ማረም የሚል ትናንት ተምረናል። ያም ያንቺ ቁጣ የእግዚአብሔርን ቤት አይሰራም፣ ያንቺንም ቤት ያፈርሳል። ስለዚህ በፍቅር ጀንትል በሆነ ስፕሪት አርሚው ብዬ አስተምርያለሁ። መጽሐፍ ቅዱስ ላይ ልባም ሴት ለባሏ ዘውድ ናት ይልና አሳፋሪዋ ሴት ግን በአጥንቱ ውስጥ እንደ ቅንቅን ናት ይላል። በጣም ነው የሚገርመኝ። እኔ ስለ ቅንቅን አውቃለሁ በጣም ይሄ ቅንቅን የዶሮ በሽታ ነው። ምን ላባ ውስጥ ያለ የማይገኝ ቅንቅን እና በጣም ነገር፣ በአጥንቱ ውስጥ እንደ ቅንቅን ናት ማለት የሰውየውን ቦልማሮ መቅኒውን ታደርቃለች ማለት ነው። በቃ በጣም ቦልማሮ ከደረቀ ደግሞ መቅኒ ከደረቀ ደግሞ ሕክምናው ከፍተኛ ወጪ ነው፣ ብዙ ወጪ ነው የሚወጣው። ስለዚህም ይሻላል ቅንቅን ከመሆን ቅን ሁኝ ብዬ አስተካክያለሁ። ለባልሽ ቅን ቅን ከምትሆኚ ቅን ቅን ቅን መሆን በጣም መልካም። በነገራችን ላይ እኔ ሳስተምር ሰዎች የሚስቁት እኔ ለማሳቅ ተናግሬ ሳይሆን ኑሯቸው እያሳቃቸው ነው። ታንኪዩ ታንኪዩ። አንድም እዚህ የማሳቅ ነገር ጽፌ ተዘጋጅቼ የምመጣው የለም። እኔ ዝም ብዬ መንፈስ ቅዱስ የመራኝን ነው የማስተምረው። አስራ ስምንት ዓመት ደግሞ እግዚአብሔር በዚህ አሰልጥኖኛል። ስሙ የተባረከ ይሁን። የሰውን ችግር ወደ ቃሉ አምጥቼ ሶሉሽን እየሰጠው ነው ማስተምረው። ስለዚህ ሁሉም ሰው ቤቱን ያመጣል። እግዚአብሔር ይበረብራል። በመንፈስ ቅዱስ እያንዳንዱን ቤቱን ቤቱን ይበረብራል። ለዚህ ነው ሰዎች የሚስቁት። ብዙ ቦታ ጥያቄ ካለው ህዝቡ ይጠይቅ ይላሉ። እድል ሲሰጥ አይጠይቅም። ለምን? ኦልሬዲ ጥያቄው በትምህርቱ ውስጥ ተመልሷል። ከየት ያምጣው ከዚህ በኋላ ትልቅ ጥያቄ ይዞ ነው የሚሄደው። ይሄንን በህይወቴ ላይ ማድረግ ይችላለሁ ሆይ ብሎ እሱ ነው ጥያቄውን ወደ እናንተ ነው የሚመልሰው። እና ስለዚህ በመስማማትና በመስማት መኖር። ዛሬም ሶስተኛ ልጠይቅ፣ ከሴቶችና ከወንዶች ብዙ የሚያወሩት ማናቸው የሚል ማን ነው የሚያወራው? ብዙ ከወንድና ከሴት ከባልና ከሚስት ብዙ የሚያወራው ማን ነው? ሴቶች ናቸው። ወንድ ከ2 እስከ 25 ሺ በቀን ያወራል ይባላል ከ20 እስከ 25 ሺህ ሴት የዚህ ደብል ነው የምታወራው። ከ40 እስከ 45 ሺህ እንዳውም እግዚአብሔር ሲረዳ አንድ ሺሁን ሁለት ሺሁን ሶስት ሺሁን በመስሪያ ቤት አውርታ ቀንሳ 42000 አንተን ነው የሚጠብቀው ቤት ውስጥ። ስለዚህ የቦስተን ባሎች ለ42000 በጊዜ ግቡ፣ እሱን ለመስማት በጊዜ ግቡ። አርባ ሁለት ሺ አርባ አምስት ሺ ትናገራለች። አንዳንድ ወንድ እንደዚህ ይላል፣ ወደ ዋናው ጉዳይ ግቢልኝ ይላል። የእኔ ወንድም አርባ ሁለት ሺ እስከሚያልቅ መስማት አለብህ። ጠቅላላ ዋና ነው ለሷ ጠቅላላ ዋና ነው። ዝም ብለ አርባ ሁለት ሺ እስከሚያልቅ ጌታ ጸጋውን አብዛልኝ ብለ መስማት ነው ያለብህ። ሲሪየስሊ ዋና ሴቶች ዋና ዋናውን ነገር መሃል ላይ ሳንዱች አድርገው ነው የሚያመጡት። ስለዚህ ከአስከፐ ካልሰማ ያመልጠሃል ማለት ነው። ያመልጠሃል ስለ ዝም ብለ መስማት ነው። እኔ ሚስቴ ስታወራ አይን አይኗን፣ ምንም ነገር ዲቫይስ በሙሉ ኖ ዲቫይስ፣ ኖ ቲቪ፣ ኖ ቡክስ ሁሉን ነገር አቁሜ አይን አይኗን እያየው ነው የምሰማው። አንደኛ አንቺ የምታወሪው ለእኔ ኢስ ቫሉብል ዋጋ አለው ማለት ነው እውነት ለመናገር እኮ አብዛኛው የምታወራው ዋጋ የለውም እኮ ቻፍ ነገር እኮ ነው አብዛኛው የምታወራው። ግን እዚያ ውስጥ ትንሽ ትንሽ ነገር ዋና ዋና ነገር አገኛለው። ሁለተኛ ደግሞ እሷን አስተነፍሳታለሁ። እኔ ስሰማ ትተነፍሳለች። ለማትናንገራለች ሌላ በቀኝ በኩል ያለው ላቲኖ ነው። በዚህ በኩል ያለው ሌላ ጥቁር ነው። የት አለ ጎረቤት? ለማታወራ እነማዬ የሉ፣ እህቶቿ፣ አክስቶቿ አጎት፣ አክስት የለ። ለማታወራ እኛ እኮ አገር ቤት ራሱ እኛ አበሾ ይችላሉ። እስትራስ የሚባል በሽታ ማናቀው። በየመንገዱ እየጣል ነው ነው። ዝም ብለን ሰው አቁመ ሰው አቁመ ታወራለኩት ምን እሱም ቻርጅ ሳያደርግ ሰምቶ ሰምቶ መድሃኒ አለም ከአንተ ጋር ይሁን ብሎ ይሸኛል። እዚህ ማን ይሰማል? እዚህ አንዱን አቆማለሁ ብትል ወዲያው ናይናንዋን ተደውሎ አለቀልህ። ቡና ተፈልቶ እስከ ሶስተኛ ድረስ ወሬ ይወራል። አንድ ድርጅት ገጠር ውስጥ እንትን ውሃ አስቆፈረላቸው፣ ለአካባቢው ገጠር ውስጥ ውሃ አስቆፈረ ውሃ ያስቆፈረው እዚያው በራቸው ጋር ሩቅ እዚያው እዛ ታች እዛ ወንዙ ታች ሄደው ያንን ይህን ሁሉ እንደው አንድ ሰላሳ ደቂቃ አንድ ሰዓት ሁሉ ሄደው ከሚቀዱ በግራቸው እዚሁ በራቸው ላይ ብሎ አስቆፈረላቸው። ከዛ ሴቶቹ እዚያ መቅዳያት ተው እዚያ መቅዳያት እምቢ አሉ። እዛው ነው የምንቀደዋል። ለምን? ለካ ወሬ የሚያወሩት እዚያ ሲሄዱ ነው። ከጓደኛዋ ጋር ተነፈሳል። እዚህ ምንም ወሬ የለም። እዚሁ ቀዱ፣ ሰውየውም እዚህ አለ። ስለዚህ ሲጠና ማህበራዊ ይሄ ዲስከሽን የሚያደርጉበት እሱ ሆነ ተገኝ። ስለዚህ ያንኛውን ምንጩን እንደገና ቆንጆ አድርጎ ቆፍሮ እዚያው ከአንድ ሰዓት ሄደው አውርተው እዚያው ቀርተው እንዲመጡ አደረገ ይባላል ድርጅቱ። ስለዚህም ይሄ ሲወራ ጥሩ ነው፣ ስለዚህ መስማት አለብህ። ሌላው ሰውማ ስም ነው የሚያወጣላት፣ አይሰማትም። ወረኛ ለፍላፊ ብሎ ስም ነው የሚያወጣላት። ስለዚህ መስማት አለብን። እያንዳንዱን መስማት እና ይሄ በሳይንስ ተረጋግጦ በሚዲያ በተለቀቀ ጊዜ እዚህ አሜሪካን ሀገር ባልየው ወደ ቤት ሄዶ ሃኒ አ ሰርፕራይዝ ዛሬ የሰማሁትን ልንገርሽ ለካ ገባኝ አለ ለካ ብዙ ምታወሪው ለካ በሳይንስ ተረጋገጠ ከወንድና ከሴት ብዙ የሚያወራ ማን ነው ታውቂያለሽ ማን ነው አንቺ ነሽ ብዙ ምታወሪው አለ ከዛው ጥሩ ነው እውነት ነው አለች ከዛ ዝም ዞ የሆነ የሆነ አወራችና ትንሽ ቆይቶ ምን አልሽ አለ አየ ስለማሰሙን እኮ ነው ብዙ የምናወራ አለች የምንደጋግመው ስለማሰሙ ነው ስለዚህ መስማት ጥሩ ነው መስማት ብቻ አይደለም መስማማትም ደግሞ ጥሩ ነው አርባ ሁለት ሺህ ያህል ታወራለች። እኔ አንድ ነገር ልናገር ስለ አባወራ አባወራ ማለት የቤቱን አቧራ የሚያራግፍ ነው፣ በሚስቱም የሚደገፍ ነው። አባወራ ማለት በሚስቱም የማይደገፍ የቤቱን አቧራ የማያራግፍ ከሆነ አባወራ ለማለት አስቸጋሪ ነው። በእርግጥ እግዚአብሔር ሹሞታል፣ አይ ነው። ግን አባወራ፣ ስማ ባል ከሆንክ አንተ የባልነት ኃላፊነቱን መወጣት አለብህ። ባልነትህን ሚስትህ መቀበል አለባት። ለምሳሌ ዮሐንስ ወንጌል ምዕራፍ አራት ላይ ጌታ ኢየሱስ ያችን ሴት ሂጂና ባልሽን ጠርተሽ ነይ ሲላት ባል የለኝም አለች። ሰውዬው እኮ ባል ነይ ብሎ ተቀምጧል። ለካ እሷ አልተቀበለችውም። ብዙ ሴቶች ሳይቀበሏቸው ባል ነይ ብሎ የተቀመጡአሉ። ዝም ብለው ክሌ ማርገው ክሌ ማርገው ባል ነኝ። እሷ አብረዋት አትሄድ ከሱ ጋር ባልሽ ደና ነው ምንም አይልም ትላለች። ክሌማ ርገ ዝም ብለ ተቀምጣ። የሆነ ስራ አለው አባዋራነት ባህልነት ስራ አለው። ስማ አንተ የልልታ ምክንያት ነው መሆን ያለብህ እንጂ ለቤቱ የሪታ ምክንያት መሆን የለብህም። የሆነ ደስታ ፈጣሪ ነው መሆን ያለብህ እንጂ የቤቱን ደስታ አስፈንጣሪ መሆን የለብህም በፍጹም። የሆነ ደስታ ፈጣሪ ነው መሆን ያለብህ በቃ። ሚስት ወደ ቤት ስትመጣ መጣልኝ ነው ማለት ያለባት። መጣብኝ የምትል ከሆነ በቃ ያንተ አባዋራነት ጥያቄ ውስጥ ገብቷል። መጣልኝ አባዬ መጣልን ማለት ልጆች አባዬ መጣልን ያስጠናናል፣ ተረት ይነግረናል፣ ጸጉራችን እያሻሸ ያስተምረናል ነው ማለት ያለባቸው እንጂ አባዬ መጣብሽ ያንዳንሽ ጥግያዥ የሚሉ ከሆነ አባዋራነት ጥያቄ ውስጥ ገብቷል። እና ደስታ ፈጣሪ ነው መሆን ያለብን። ትዳርን መፍጠር ያስፈልጋል ማለት ምንድነው ይሄ ማሳምር መኮትኮት ያስፈልጋል እና የቆሮንጦስ ምዕራፍ 14 ሚላል ፍቅርን ተከታተሏት ይላል። ለምን ታመልጣለች? አየ ጠዋት ደህና ዋይ የኔ ቆንጆ ብላት የሸኛት ሚስት የተሰናበታት ሚስት ማታ ስትመጣ ፊቷ የክረምት ሰማይ መስሎ ሊጠብቅ ይችላል። ያን ጊዜ ምን ሁና ነው ብለህ ፍቅርን መጠብ መከታተል አለብህ፣ መፍትሄ ማግኘት አለብህ። ፍቅርን ተከታተሏት ይላል። እና ደስታ ፈጣሪ ነው መሆን ያለበት። ብዙ ባሎችን ጠይቀያለሁ። ለመሆኑ ለሚስት ግጥም ትገጥማለህ ወይ ብዬ ጠይቀያለሁ። እንኳን እንደዚህ አርጊያ ጭንቅላቴ ላይ ትውጣብኝ ይላሉ አንዳንዶቹ። እና የሚገርመው ጭንቅላት ላይ ከወጣች እኮ ሰንብታለች ይላሉ። ትናንት ያስተማርኩ ሚስት ለባሏ ዘውድ ናት ይላል። ዘውድ የት ነው የሚቀመጠው? ጭንቅላት ላይ። ሶ ሺዝ ኦልሬዲ ዜር። እና እኔ ግጥም እገጥማለሁ ለሚስቴ ቆንጆ ግጥም፣ አልፎ አልፎ በሆነ በምታረገው ነገር ተነስቼ ለልጆቼ በምታረገው ለእኔ በምታደርገው ተነስች ግጥም። እኔ ግጥም የመግጠም ስጦታለኝ። የመግጠምና የማገጣጠም ስጦታለኝ ስጦታ እና አጠቀምበታለሁ። አንድ ቀን የገጠምኩት ግጥም ስለ አትክልት ገጠምኩ። አትክልት ብላ ነው የምትለይ። በቃ አትክልት ጥሩ ነው ለቴንነት፣ እድሜ እንትን እያለ ሲሄድ አትክልት መብላት አለብን። አትክልት ነው እሷ በቃ እኔ ደግሞ ስጋ ነው ስጋ ስጋ ነው እኔ ደግሞ እንትን። እኔ አትክልት ሎጂኩን አውቃለሁ፣ አትክልት ለሰውነት ጥሩ እንደሆነ፣ ኒውትሪሽኑ ጥሩ እንደሆነ ሎጂኩን በትምህርት አውቃለሁ። ግን ለመብላት አፌ ውስጥ ይንከራተታል። ሰሞኑን ለቤዛ ቁርጥ ሲያስቆርጠኝ ነበር፣ እና አመሰግናለሁ በጣም እና ሚስቴ ግን እንዳሰማ እና አትክልት ብላ ነው የምትለው። እና አንድ አትክልት አስለመደች ብሮክሊን የምትባል ብሮክሊን ትንሽ ናት አጭር። እና እኔ አገር ቤት ባያት ኖሮ አረምናት ብዬ ነው የማልፋት እንጂ እሷን አልበላም። ግን እሷን አስለመደች። ብሮክሊን በጣም እወዳለሁ። እና በብሮክሊን ላይ ተነስቼ ግጥም ገጠምኩኝ እንደዚህ ብዬ፣ ታናሽ ስጋ እንዳላማረጥኩኝ፣ ነጩን ከጮማው ጋር ጥሬ እንዳልቆረጥኩኝ ይጠቅማል ብላ አትክልት ስላልሽኝ እኔ ላንቺ ብዬ ትንሽ ዛፍ በላሁኝ ብዬ ገጠምኩኝ። እና የዛ ቀን ጥርስ ብቻ ሆና የዋለችው በጣም የሳቀች ደስ ብሏት። በስንት ብር ነው ደስታዋን የመለስኩላት? ምንም ብር አልከፈልኩም። ደስታ ፈጣሪ ነው መሆን ያለብህ አንተ።